ዛሬ እግዚአብሔርን የመምሰል ህይወት የምናገኘው ሽልማት ኢየሱስ ጌታ እግዚአብሔርን እየመሰለ ለሚኖሩት እግዚአብሔርን እየመሰሉ ለሚያገለግሉ እግዚአብሔርን እየመሰሉ ለእግዚአብሔር ቤት የሚሰጡ እግዚአብሔርን እየመሰሉ ለእግዚአብሔር የጸደቁ እግዚአብሔርን ለሚመስሉ ለእግዚአብሔር ጨክኖ ለሚኖሩ ሰዎች እግዚአብሔር አምላክ ሽልማት አዘጋጅቷል። ሚልኪያስ ምዕራፍ ሁለት ምዕራፍ አራት ቁጥር ሁለት ላይ ያለውን ቃል በጌታ በኢየሱስ ስም ላነብ እፈልጋለሁ። እንደዚህ ይላል። ነገር ግን ስሜን ለምትፈሩ ለእናንተ ነገር ግን ስመን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በከንፈሮቿ ውስጥ ይሆናል። እናንተም ትወጣላችሁ እንደ ሳባም አንበሳ ትፈነጫላችሁ ብሎ እዚህ ቦታ ላይ ሚልክያስ ምዕራፍ አራት ቁጥር ሁለት ላይ የእግዚአብሔር ቃል ይናገራል። ቅዱሳን፣ ሁሉም ነገር እንደነበረ እንዲሁ አይቀጥልም። እንደ ታሰራችሁ አትቀጥሉ። እንደ ታመማችሁ አትቀጥሉ። እንደ ተቸገራችሁም አትቀጥሉ። በጥያቄ ውስጥ ሆናችሁ አትቀጥሉ። ብቻችሁም ሆናችሁ አትቀጥሉ። እያዘናችሁ አትቀጥሉ። እግዚአብሔር አምላክ የጽድቅ ፀሐይ ሻዳካታያ ራካንዳላ ባዲባ ኤ ወገኖቼ፣ እግዚአብሔር አምላክ ቀኑን ሌሊቱን ወገኖችቼ ስርዓትን ወገን መቀየር የሚችል የሰራዊት አምላክ እግዚአብሔር ካንቺ ጋራ። እግዚአብሔር ቀኑን ይቀይራል፣ ሌሊቱን ይቀይራል፣ ሳምንታቶችን ይቀይራል። እግዚአብሔር አምላክ ወራቶችን ይቀይራል። እግዚአብሔር አምላክ አመታቶችን ይቀይራል። እንዲሁ እንደነበረ አትቀጥሉም። እንዲሁ እንደነበረ አትቀጥሉም። መጽሐፍ ቅዱስ ነው የምናገረው። ለሁሉም ጊዜ አለ እንደተባለ ተባለ፣ መክብብ ላይ ለሁሉ ነገር ጊዜ አለ። ለመውለድ ጊዜ አለ። ለመውጣት ጊዜ አለ። ለመግባት ጊዜ አለ። ለመብዛት ጊዜ አለ። ለመሮጥ ጊዜ አለ። ለመደሰትም ጊዜ አለ። ለማዘንም ጊዜ አለ። ለመውጣትም ጊዜ አለ። ለስፕሪቹዋል ብሬክ ስሩ ቢሆንም ጊዜ እንዳለ የእግዚአብሔር ቃል በዚህ ስፍራ ላይ በኃይል ያስቀምጥልናል ወገኖቼ ዋማን ያቃል ስርዓትን እግዚአብሔር ይቀይራል። እግዚአብሔር ኦልድ አሮጌውን ስርዓት ቀይሮ አዲስን ስርዓት ማምጣት የሚችል የሰራዊት ጌታ እግዚአብሔር ዛሬም በዙፋኑ ላይ አለ። ዛሬም አለ በዙፋኑ ላይ ዮሐንስ በራእዩ በራእዩ ላይ ዮሐንስ ስናገር ሁሉ ነገር አዲስ ነገር ያደርጋል ብሎ ዮሐንስ ጽፎበታል። ስለዚህ ወገኖቼ ለእያንዳንዳችን ለምናደርገው ነገር ሪዋርድ አለን። ለእያንዳንዳችን እኛ የምናደርገው ነገር እግዚአብሔር ዋጋን ይከፍላል። መልካምን የምትሰሩ የምን ለመልካሙ ዋጋ አላችሁ ክፋትንም የምትሰሩ ለክፋቶቻችሁ ዋጋ አላችሁ። ኃጢአትንም የምትሰሩ የኃጢአት ዋጋ አለ። ወገኖቼ እግዚአብሔር ቃል እዚህ ስፍራ ላይ ስናገር፣ ምክንያትም ክፉ የሰራ ክፉን ውጤት፣ መልካምንም የሰራ የመልካምን ተግባር ውጤት እንደሚቀበል የእግዚአብሔር ቃል ይናገራል። ተማሪው ተምሮ ውጤቱን በኢትዮጵያ ካላንደር ላይ ተማሪው ተምሮ ውጤቱን ሰኔ ይቀበላል። ገበሬውም ዘርዘርቶ ወቅቱን ጠብቀው ፍሬውን ይሰበስባል። እንዲሁ ደግሞ ፓስተሩም እንዲሁም ደግሞ ነቢያቶችም እንዲሁም ደግሞ ሐዋርያቶችም እንዲሁም ደግሞ የአገር መሪዎችም ወቅትንና ጊዜን ጠብቀው እግዚአብሔር ሃለሉ ያ ውጤቱን እንደምሰጥ የእግዚአብሔር ቃል እየተናገረ ነው። አማኝ ደግሞ በዚች ምድር ላይ ስንኖር በብዙ ፈተና በብዙ ሰቆቃ በብዙ ነገር አልፎ ሽልማቱን ያገኛል ሽልማቱን ያገኛል ቤተ ክርስቲያን ትሸለማለች ቅዱሳን ይሸለማሉ ጻድቃን ይሸለማሉ በብዙ ቻሌንጅ ውስጥ ልታልፉ ትችላላችሁ በብዙ ጥያቄ ውስጥ ልታልፉ ትችላላችሁ በብዙ መከራ ውስጥ ልታልፉ ትችላላችሁ በብዙ እምባ ውስጥ በብዙ ችግር ውስጥ ልታልፉ ትችላላችሁ ለምታደርጉት ነገር ሁሉ እግዚአብሔር ሽልማቱን ያዘጋጅቶልሻል ወንድሜ ይናገራል በዚህ ስፍራ ላይ ያላችሁ በኦንላይን ሆናችሁ የምትሰሙ በኋላም ገብታችሁ ይህን የምትሰሙ ቅዱሳን ለምትሰሩ ስራ ሽልማት አላችሁ። ለምትሰጡ ነገር ሽልማት አላችሁ። ራእዮቻችሁ ላይ ኢንቨስት የምታደርጉ ሽልማት አላችሁ። የምትዘምሩ ሽልማት አላችሁ። የምታገለግሉ ሽልማት አላችሁ። ወንጌልን ወደ ዓለም ሁሉ ሄዳችሁ ወንጌልን ለዓለም ሁሉ ለምታሰራጩ ለእናንተም ሽልማት እንዳላችሁ የእግዚአብሔር ቃል እዚህ ስፍራ ላይ እየተናገረ ታዲያ እግዚአብሔርን የሚመስል በስተ መጨረሻ የሚያስገኘው ውጤት ምንድን ነው? እግዚአብሔርን በመምሰል የሚሄድ ሰው እግዚአብሔርን በመምሰል የሚያገለግል ሰው እግዚአብሔርን በመምሰል የሚሰል ሰው እግዚአብሔርን በመምሰል የሚኖር ሰው መጨረሻው ምን ብላችሁ ታስባላችሁ? እስቲ ኮመንት ላይ ጻፉ። መጨረሻው ምን ይመስላል ትላላችሁ? እግዚአብሔርን በመምሰል የሚሄዱ እስራኤላውያን ምን ሆኑ? ስራ እግዚአብሔርን በመምሰል የኖረ ሙሴ ምን ሆነ? እግዚአብሔርን በመምሰል የሚኖር ኢያሱ ምን ሆነ? እግዚአብሔርን በመምሰል የሚኖር ኤልሳ፣ ኤልያስ፣ አስቴር፣ መርዲክዮስ ምን ሆኑ? እግዚአብሔርን በመምሰል የኖረች ዲቦራ ምን ሆነች? ዛሬ ሁላችሁም እንድታስቡ እፈልጋለሁ። እግዚአብሔርን በመምሰል እያገለገሉ ያሉ በሙሉ ኪዳን አገልጋዮች ምን ሆኗል? እግዚአብሔርን በመምሰል እያገለገሉ ያሉ እነ ጴጥሮስ እነ ዮሐንስ ሃሌሉያ እነ ጳውሎስ ምን ሆኗል? ስለዚህ ወገኖቼ እግዚአብሔርን በመምሰል ውስጥ ካላችሁ ኃይል ይገለጣል። ሃሌሉያ። እግዚአብሔር አምላክ ታምራትን ይሰራል። ሃሌሉያ! እግዚአብሔር አምላክ ጨለማውን ከዙሪያችሁ ላይ ይገፋል። ሃሌሉያ! እግዚአብሔር አምላክ የሞተባችሁ ነገር በትንሣኤ ጉልበት ማስነሳት ይችላል። እግዚአብሔር አምላክ እግዚአብሔርን በመምሰል የምትኖር ሴት፣ የምትኖር ወንድ፣ እግዚአብሔር አምላክ ያዘጋጀ ክብር አለ። ሃሌሉያ እንደ ፀሐይ ትደምቃል። ሃለሉያ ኃጢአተኞች ይጠፋሉ፣ ሟርተኞች ይጠፋሉ፣ ዘረኞች ይጠፋሉ። ወገኖች ክፋትን የሚያስቡ ሰዎች ይጠፋሉ። እግዚአብሔርን ግን በመምሰል የሚሄዱ ሰዎች ከከፍታ ላይ ወደ ከፍታ፣ ከክብር ላይ ወደ ክብር፣ ከመጎስ ላይ ወደ መጎስ፣ ከበረከት ላይ ወደ መረከት እንደሚሄዱ የእግዚአብሔር ቃል እየተናገረን። ዛሬ ማንን በመምሰል ነው የምትኖሩት? ማንን እየመሰላችሁ ናችሁ የምትኖሩት እግዚአብሔርን እየመሰላችሁ ከኖራችሁ ከእግዚአብሔር ዘንድ እርዋርዳ አላችሁ? እግዚአብሔርን በመምሰል የምትኖር ቤተ ክርስቲያን በዓለም ጨለማ አትያዝም እግዚአብሔርን በመምሰል የምታገለግል ፓስተር አለሉያ የዓለም ኀጢአት የዓለም በደል የዓለም መንፈስ ሊይዘው አይችልም ለምን እግዚአብሔርን በመምሰል እግዚአብሔር ሁሉ በሁሉ ስለሆነ ወገኖቼ ዛሬ እንከ አይ ዋና ኢንክሬጅ ዩ ቱ ናይት በሰልፍ ውስጥ ያላችሁ፣ በውድቀት ውስጥ ያላችሁ፣ በክሰራ ውስጥ ያላችሁ፣ በጭንቀት ውስጥ ያላችሁ፣ በዲፕሬሽን ውስጥ ያላችሁ እግዚአብሔር ተናግረው ነገር ተፈጽመው ደስታ አይታችሁ የማታውቁ ሰዎች ለእናንተ ዛሬ መልእክት አለ። በየትኛውም ዓለም ውስጥ ያላችሁ በእስራት ውስጥ ያላችሁ ከእስራት ትወጣላችሁ። አንቺ ብቻ እግዚአብሔርን ምሰይ። አንተ ብቻ እግዚአብሔርን ምሰል። እኛ ብቻ እግዚአብሔርን በመሰብ ልንውጣ፣ እግዚአብሔርን በመምሰል እንውጣ። ዓለም ሊያስቀርን አይችልም። ለዚህ ነው ጌታችን ኢየሱስ ክርስቶስ ሃሌሉያ እግዚአብሔርን በመምሰል ስለሚኖር ሞት ሊይዘው አልቻለም። ሃይማኖተኞች ሊይዙት አልቻልም። ወገኖቼ በደንብ ስሙ። ሟርተኞች፣ ደጋሚዎች ኢየሱስን ሊያስቀሩ አልቻለም። ድንጋይን ጫኑበት፣ በወታደር አስጠበቁት፣ የተለያዩ ነገሮች አደረጉት። ኢየሱስን ግን ሊይዙት አልቻልም። ለምን ቢባል የኢየሱስ ህይወት እግዚአብሔርን በመምሰል ይኖር ነበረ። ስለዚህ እግዚአብሔርን በመምሰል ስለሚኖር ጌታችን ኢየሱስ ክርስቶስ ከአባቱ ከእግዚአብሔር ዘንድ ሽልማቱን ተቀብሏል። የትንሣኤ ጌታ ሽልማትን አድርጎለታል። ዛሬም እግዚአብሔርን በመምሰል ከኖረን፣ ሃሌሉያ! ሞትኛ ሊይዘን አይችልም። ጨልማኛን ሊይዘን አይችልም። ኃጢአትኛን ሊይዘን አይችልም። ዲያብሎስ ሊቀጠን አይችልም። ሟርተኞች ሊቀድሙን አይችሉም። ደጋሚዎች ሊገድሙን አይችልም። ለምን ቢባል እግዚአብሔርን የሚመስሉ ሰዎች እያሸነፉ ይሄዳሉ፣ እያሸነፉ ይሄዳሉ። አውሎ ንፋስን ይገጽጻሉ። አውራቂስን ይገጽጻሉ። የተዘጋውን ይከፍታሉ። ስለዚህ ዛሬ ማን ነው እግዚአብሔርን በመምሰል ለመኖር የጨከነ ሰው ካለ እግዚአብሔር ዛሬ ነገሪን ልቀይር፣ ወደ አንተ ቤት ይመጣል። ወደ አንቺ ቤት ይመጣል። እኔ እናገራለሁ እዚህ ቦታ ላይ ላይ ያነበብኩ ክፍል ላይ ነገር ግን በስሜ ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋል ይችላል እህቴ ጽድቅ ይሆንልሻል። ወንድሜ ጽድቅ ይሆንልሃል። እግዚአብሔር ይፈርድልሃል። እግዚአብሔር ይፈርድላችኋል። እግዚአብሔር ይሟገቱላችኋል። እግዚአብሔር ያወጣችኋል። እግዚአብሔር ይከራከርላችኋል። እግዚአብሔር የጠላትን ቴሪቶሪን አሳልፎ ለእናንተ ይሰጣል። እግዚአብሔር ስለ እናንተ ልጁን ከሰማይ ሰማያት ልኳል። እግዚአብሔር ስለ እናንተ መልአክን ልኳል። እግዚአብሔር ስለ እናንተ አይዛብን ያናውጣል። እግዚአብሔር ስለ እናንተ ነገሥታትን ይገሥጻል። እግዚአብሔር ስለ እናንተ ኃይለኛ የተባሉ ሰዎችን ያሽመደምዳል። ስለዚህ ጊዜ ጽድቅ ፀሐይ ትወጣላችኋለች። ጽድቅ ትወጣለች። ፈውስ ይሆናል። መነሳት ይሆናል። መብዛት ይሆናል። መሄድ ይሆናል። መለወጥ ይሆናል። የትንሣኤ ጉልበት ከእኛ ጋር መሆን ይጀምራል። ዛሬ ማነህ? ማነህ በዚህ ኦንላይን ላይ እዚህ መሆናችሁ ለምትሰሙ እግዚአብሔር አምላክ እንደዚህ ብሎኛል። ለቤተሰቦቻችሁ ፈውስ ይሆናል። ለኢኮኖሚያችሁ ፈውስ ይሆናል። ለአገልግሎታችሁ ፈውስ ይሆናል። ለአገራችሁ ፈውስ ይሆናል። ለኢኮኖሚያችሁ ፈውስ ይሆናል። ነገሮቻችሁ እንደታሰረ አይቀጥልም። ነገሮቻችሁ እንደወደቀ አይቀጥልም። ነገሮቻችሁ እንደ ደከማችሁ እንደማትቀጥሉ እግዚአብሔር ቃል በቃሉ እየተናገረ ነው። ትንብተ ምልኪያስ ምዕራፍ አራት ሁለት ላይ ማየት ትችላላችሁ። ትንብተ ምልኪያስ አራት ሁለት ላይ ስታዩት ፈውስ ይሆናል። ፈውስ ይሆናል። እግዚአብሔርን በመምሰል ሃሌሉያ እግዚአብሔርን በመምሰል የተቀመጠ ሰው እግዚአብሔርን በመምሰል የሚሄድ ሰው እግዚአብሔርን በመምሰል የሚያገለግል ሰው እግዚአብሔርን በመምሰል አለ የተረጋጋ ሰው ካለ እግዚአብሔር ሌላ ረዳት የለኝም ብለው እምነቱን በእግዚአብሔር ላይ ያደረገ አርባ ዓመት ሊሆን ይችላል አስር ዓመት ሊሆን ይችላል። አምስት ዓመት ሊሆን ይችላል። እግዚአብሔር ፈውስ ይዞ ይመጣል። እግዚአብሔር መነሳቱን ይዞ ይመጣል። እግዚአብሔር ታምራትን ይዞ ይመጣል። እግዚአብሔር ድንቅን ይዞ ይመጣል። እግዚአብሔር መናሳ መነሳታቹን ይዞ ይመጣል። ማን ያውቃል። በዚያው ስፍራ ላይ የናንተን ሞት የተመኙ፣ የናንተን ስራት የተመኙ፣ የናንተን ውድቀት የተመኙ የእናንተን ክብሩን የሚያዩበት ጊዜ በኢየሱስ ክርስቶስም ቀርቧል፣ ቀርቧል። ሌላው በዛው ሚልኪያስ ምዕራፍ አራት ሁለት ላይ ነፃ ማውጣት መደሰት ይሆናል። ነፃ ትወጣላችሁ። እግዚአብሔርን በመምሰል ከዕዳ ነፃ ትወጣላችሁ። ከመርገም ነፃ ትወጣላችሁ። ከዓለም ነፃ ትወጣላችሁ። ከጨለማ ነፃ ትወጣላችሁ። ከውድቀት በሕይወታችሁ ላይ አይሆንም። ስለዚህ ወገኖቼ ዓላማ እንደሌለን ሰዎች አንሁን፣ ዓላማ እንደሌለን ሰዎች አንሁን። አባት እንደለለ ሰው አንሁን። ረዳት እንደለለሰው ሰው አንሁን። ሽልማት እንደለለሰው ሰው አንሁን አንሁን። ሽልማት እንደለለ ሰው አንሁን። ረዳት እንደለለ ሰው አንሁን። አጋዥ እንደለለ ሰው አንሁን። እግዚአብሔር አለን። የሚፈርድ እግዚአብሔር አለን። የሚታደግ እግዚአብሔር አለ። የሚናገር እግዚአብሔር አለ። የሚፈውስ እግዚአብሔር አለ። የሚከፍት እግዚአብሔር አለ። በውድቀታችን በክሳራችን፣ በድካማችን ደርሶ የሚታደግ እግዚአብሔር እንዳለ የእግዚአብሔር ቃል እዚህ ስፍራ ላይ ይናገራል። ስለዚህ ዓላማ እንደሌለ ያውላችሁ አንድ መርከብ አንድ መርከብ ካምፓስ ተሳስታ እንደፈለገች እንደምንሆን አንሁን እኛ ክርስቲያኖች እግዚአብሔር ጥበብን ሰጥቶና እግዚአብሔር ዕውቀትን ሰጥቶና እግዚአብሔር መንፈሱን ሰጥቶና የራሱን አይምሮ ሰጥቶና የራሱን ጸጋ በእኛ ላይ አፍስሶልና የራሱ ቃል ያለን ሰዎች ነ የትን እንደምንሄድ ማወቅ አለብን። ምን እየሠራን እንዳለን ማወቅ አለብን። ስለዚህ ወገኖቼ እባካችሁ ዓላማ እንደ ሳተን ሰዎች፣ ዓላማ እንደሌለን ሰዎች ዝም ብለን በምድር ላይ እንድንመላለስ እንድንኖርበት የእግዚአብሔር ፍቃድ አይደለም። እግዚአብሔር ዛሬ ይናገራል። እግዚአብሔር ዛሬ ሊመልሳችሁ ይፈልጋል። እግዚአብሔር ዛሬ ሊታደጋችሁ እንደሚፈልግ የእግዚአብሔር ቃል እዚህ ስፍራ ላይ እየተናገረ ነው። አንደኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር 24 ላይ በእሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንደሚቀበል አታውቁ ምን? ለምሳሌ ሩጫ የሚሮጥ ሁሉ ሰው አያሸንፍም። የሚያሸንፍ ሰው አንድ ሰው ነው። አንደኛ የሚወጣው ሁሉ ተማሪ አንደኛ አይወጣም። ከትምህርት ቤት ከክፍሉ ሁሉ ተማሪ አንደኛው፣ አንድ ግን ጠንክሮ የሰራ ሰው አንደኛ እንደሚሆን እንዲሁ ታገኙ ዘንድ ሩጡ እንዲሁም ታገኙ ዘንድ ኑሩ፣ እንዲሁም ታገኙ ዘንድ ጸልዩ፣ እንዲሁም ታገኙ ዘንድ ጽደቁ፣ እንዲሁም ታገኙ ዘንድ በእግዚአብሔር ላይ እምነትን አድርጉ እያለ የእግዚአብሔር ቃል እዚህ ስፍራ ላይ ይናገራል። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛ። እነዚህም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን አክሊል ልናገኝ በየቀኑ እንሮጣለን ብሎ ሐዋርያው ጳውሎስ እዚህ ስፍራ ላይ ለእኛ መልእክት ጽፎ ይሄ የዓለም ሩጫ ሁሉ ይጠፋል። የዓለም ሩጫ ሁሉ ስታክ ይደረጋል። ግን ለሰማያዊ ሩጫ ለጽርቅ ለእግዚአብሔርን በማስቀደብ ለምትሮጡ ሩጫ ለሁሉ ነገር ሽልማት እንዳለ እግዚአብሔር በቃሉ እየተናገረ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ንፋስን እንደሚጎስም ሁሉ እንዲሁ አላደርግም ይላል ሐዋርያ ጳውሎስ እዚህ ቦታ ነው። እግዚአብሔርን የመምሰል ህይወት ውጤት አለው። ውጤት አለው። እግዚአብሔርን እየመሰለ የሚያገለግል ፓስተር ውጤት አለው። እግዚአብሔርን እየመሰለ የሚኖር ክርስቲያኖች ውጤት አለው። ጸሎታቸው ውጤት ያመጣ፣ ንግግራቸው ውጤት ያመጣ፣ ህይወታቸው ውጤት ያመጣ፣ እይታቸው ውጤት ያመጣ፣ በአእምሯቸው ላይ በሰውነታቸው ላይ በትዳራቸው ላይ በልጆቻቸው ላይ በቢዝነሳቸው ላይ ውጤት እንደሚገኝ እግዚአብሔር እየተናገረ ነው። ዛሬ ማንን እየመሰላችሁ ነው እየሮጣችሁ ያላችሁት? ማንን እየመሰልሽ ነው የምትሮጪ? ማንን እየመሰልክ ነው እየሮጥክ ያለው? ኢየሱስን እየመሰልክ እየሮጥክ ያለው ነገሪ አይበላም። አውሬ ነገርን ሊበላ አይችልም። ዓለም ነገርን ሊበላ አይችልም። አጋንንት ነገርን ሊበላ አይችልም። ሟርተኛ፣ ዘረኛ የእናንተ ነገር መብላት እንደማይችል የእግዚአብሔር ቃል እየተናገረ ነው። ዛሬ ግን ማንን እየመሰላችሁ ነው እየሮጣችሁ ያላችሁት? ስለዚህ ዛሬ አንድ መልእክት አለ ሁሉ ክርስቲያን ሁሉ አገልጋይ እኛ ተስፋ ባለቤቶች ነን ተስፋችን ኢየሱስ ነው ስለዚህ ኢየሱስን በመምሰል በተስፋ እንሩጥ በአዘን አንሩጥ በጭንቀት አንሩጥ ታስረን አንሩጥ ረግመን አንሩጥ ተወጥረን አንሩጥ ትዕቢተኛ ሆነን አንሩጥ ዛሬ ግን እግዚአብሔር እንደዚህ ይላችኋል በተስፋ ሩጡ ሽልማት አላችሁ ማንን በመምሰል ኢየሱስን በመምሰል ታገኙ ዘንድ ሩጥ ይላል። አንደኛ ቆሮንቶስ ምዕራፍ 9 24 ላይ ታገኙ ዘንድ እስከ ዛሬ ባዶ የሮጣችሁ ሰዎች አላችሁ። እስከ ዛሬ ስኬት ያላያችሁ እስከ ዛሬ እረፍት ያላ እስከ ዛሬ ፈውስ ያላገኛችሁ እስከ ዛሬ ታድሶ ያላገኛችሁ እስከ ዛሬ አላችሁ ወይ ለእናንተ ዛሬ ምሽት በጌታ በኢየሱስ ክርስቶስም ከንቱ የሆነ ሩጫ ባዶ የሆነ ሩጫ ሀዘን የሆነ ሩጫ ከህይወታችሁ ከትዳራችሁ ከኑሯችሁ በጌታ በኢየሱስ ክርስቶስም የተነቀለ ይሆን በኢየሱስም ይነቀል በከንቱ በድካም በድንዛዜ ባለማወቅ ሃሌሉያ! ዓለምን እየመሰላችሁ ኃጢአትን እየመሰላችሁ ገንዘብን እየመሰላችሁ የሮጣችሁ ሰዎች ካላችሁ ዛሬ እግዚአብሔር እናንተን ያላቀቅና ወደ ራሱ ክብር ራሱ ወደሚመስል መጎስ ራሱ ወደሚመስል ብርሃን ራሱን ወደሚመስል ክብር እግዚአብሔር አምላክ ያሮጣችኋል። ሻዳካታያ ወገኖቼ፣ አንደኛም በተስፋ ሩጡ። ሁለተኛ ራሳችንን በነገር ሁሉ እያስገዛን እንሩጥ። ለክርስቶስ እያስገዛን እንሩጥ። ክርስቶስን የበላይ አድርገን እንሩጥ። ክርስቶስን አንደኛ አድርገን እንሩጥ። ክርስቶስን የመጀመሪያ አድርገን እንሩጥ። ክርስቶስን ተስፋችን አድርገን እንሩጥ። የዛነ ሩጫችሁ ሁሉ ውጤትን ይዞ ይመጣል ሩጫችሁ ጸሎታችሁ፣ አገልግሎታችሁ ሁሉ ሀለሉያ በረከትን ይዞ እንደሚመጣ የእግዚአብሔር ቃል ሁለተኛ ቆሮንቶስ ምዕራፍ 9 ሃያ አምስት ላይ ይናገራል። ሌላ ደግሞ በዓላማ እንሩጥ፣ ሄዳችሁ እዩ። ሁለተኛ ቆሮንቶስ ምዕራፍ 9 ሃያ ስድስት ላይ ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አሮጥም ይላል። አያችሁ በዓላማ ነው የምሮጠው ይላል እዚህ ቦታ ለሐዋርያ ጳውሎስ በታርጌት ነው። አይ ሃብ ኤቪዥን አይ ሃብ ኤድሪም አይ ሃብ ኤድሪም አይ ሃብ ኤቪዥን ስለዚህ ቪዥኑን እያየው በዓላማ እንደ እንሮጣለው እያለ ሐዋርያ ጳውሎስ እዚህ ስፍራ ላይ ይናገራል። ዛሬም ቅዱሳን ለእናንተ መለክታለ ለእናንተ መለክታለ ክርስቲያኖች ለእናንተ ይመለክታል፣ አለ ታደረጋችኋል። እንድትነቁ ፈልጋል። በሕይወታችሁ መንቃት መንቃት እንዲሆን፣ በሕይወታችሁ ዐይኖቻቸው እንዲከፈት፣ በሕይወታችሁ ማንን እየመሰላችሁ እንደምትኖሩ ላንቃችሁ ፈልጋለሁ። ዛሬ በተለያዩ ሀገር ላይ፣ በተለያዩ ዓለም ላይ ድካም ብቻ ክርስትና ድካም ብቻ እየሆንን ክርስትና ድካም ድካም በቃ ይጸለያል፣ ይመለካል፣ እግዚአብሔር የለም፣ እግዚአብሔር እየሰራ አይደለም። ለምን ቢባል እኛ የምንሮጠው ሩጫ ክርስቶስን እየመሰለን አይደለንም። ክርስቶስን እየመሰለን ካሮጠን በቤተ ክርስቲያን ውስጥ እስራታል፣ በቤተ ክርስቲያን ውስጥ መርገማል፣ በቤተ ክርስቲያን ውስጥ ጨለማ ይሠራ፣ በቤተ ክርስቲያን ውስጥ መውሰ። እስቲ ብዙ ብዙ ጉባኤን እንዲህ ዝም ብላችሁ ስታዩ ብዙ ሰዎች ወፍሯል፣ ኮፈስ ብሏል። ውስጣቸው ውስጥ በሽታ አለ። ውስጣቸው ውስጥ መርገም አለ። ውስጣቸው የተዘጋ ነገር አለ። በቤታቸው የተበላሸ ነገር አለ። በልጆቻቸው የተቋጠሮ ቋጠሮ አለ። በሰውነታቸው ጠላት ያስቀመጠው ነገር አለ። ለምን ክርስቶስን ለአለ መምሰል የምንሰበሰበው ስብሰባ ሁሉ ከጌታ ዘንድ አይደለም ክርስቶስን በመምሰል የምና የምንጸልየው ጸሎት ሁሉ ወገኖቼ እግዚአብሔር ሊመልስ አይችልም። ታድሶ ሊመጣ አይችልም። ዛሬ እዩ፣ የተኛውም በአሜሪካ ውስጥ ያሉ ቤተ ክርስቲያናት ዙሩ፣ በኢውሮፕ ያሉ ቤተ ክርስቲያናት ዙሩ፣ በካናዳ ያሉ ቤተ ክርስቲያናት ዙሩ። በአፍሪካ ውስጥ ያለው ሰው ወደ ቤተ ክርስቲያን የሚመጣው ለፈውስ ነው፣ ፈውስን ፍለጋ ነው፣ ነገርን ፍታ ነው። ለማምለክ እየመጣን አይደለንም። ክርስቶስን እየፈለገን አንመጣ። ክርስቶስን ከፍ ልናደርጋን መጣ። ክርስቶስ ሆይ የሆነ ነገር ፈልገን ነው ወደ ቤተ ክርስቲያን። ይሄ ደግሞ መርገም ነው። ይሄ ደግሞ መርገም ነው። ይሄ ደግሞ ስራት ነው። ይሄ ደግሞ ወገኖቼ፣ በእውነት ጨለማ ውስጥ ተይዘናል፣ ታስረናል። እግዚአብሔር ወደ ቤተ ክርስቲያን ስንመጣ ልናመልክ ነው። መንፈሳችን ተፈቶ ልባችን ተከፍቶ አይምሯችሁን ታድሶ በታድሶ መንፈስ ለማምለክ ነው ቤተ ክርስቲያን መምጣት ያለባችሁ እንጂ ለችግራችሁ ብላችሁ ቤተ ክርስቲያን መምጣት የለባችሁ። ለመከራ ብላችሁ፣ ለጥያቄ ብላችሁ፣ ለመልስ ብላችሁ ማገልገል የለባችሁ። ሀሌሉያ። እግዚአብሔር የእናንተ ነገር አላደረገ አደረገ፣ እግዚአብሔር መመለኩ አይቀሬ ነው። ድንጋዮች እግዚአብሔርን ያመልካሉ። እጽዋት እግዚአብሔርን ያመልካሉ። ዛፎች እግዚአብሔርን ያመልካሉ። ሐውልቶች እግዚአብሔርን ያመልካሉ። ውሃዎች እግዚአብሔርን ያመልካሉ። ነገ ወገኖቼ እግዚአብሔር ተፈጥሮ እግዚአብሔርን ጎንበስ ቀና እያለ እግዚአብሔርን ያመልካል። ስለዚህ እግዚአብሔርን የመምሰል ሕይወት እንድንኖር እግዚአብሔር ይርዳል።